ሁለት አስር ዓመታት እያልደበዘዘ ጥንካሬ፣ ብቃት፣ ምሳሌነት፣ ድልና አሸናፊነት የማይቀዘቅዝ የሙያ ክብሮት እንዳጥቂም እንደ ክንፍም ተጫዋችም ሲጫወት የማይቸገር ጎል እንዳሻው የሚያስቆጥር ኳስ ከፍጥነቱ ሳይደናቀፍ የሚያንከባልል ጨራሽ፣ የቅጣት ምት ስፔሻሊስት፣ ታታሪ ከቀጭን ታዳጊነት ወደ ፈርጣማነት የተቀየረ ወጣት አሁን ላይ የዓለማችን ህዝብ ስምንት ነጥብ አንድ ቢሊዮን እንደሚደርስ ታዲያ ይህንን ዕንቁ ከአምስት ቢሊዮን ህዝብ በላይ ያውቀዋል። በአምስት የዓለም ዋንጫዎች ለግብ ያስቆጠረ ብቸኛ ተጫዋች ነው። ዓለማችን ላይ ያሉትን ክብረ ወሰኖች የተቆጣጠረው ክርስቲያኖ ሮናልዶ ዶስ ሳንቶስ ከማዴራ የተነሳው የኳስ ሊቅ 937 ጎሎች ላይ ደርሷል። የተጫወተ ቁጥር አዲስ መነጋገር ያለ አንድ የሚሰበር ክብር ወሰን አንድ የሚጨምር የራሱ ክብር ወሰን አለ። ከዓመት በፊት ከቀድሞ የቡድን አጋሩ ከሆነው ሪዮ ፈርዲናንድ ጋር ባደረገው ቆይታ ክርስቲያኖ ሮናልዶ በእግር ኳስ ዘመኑ አንድ ሺኛ ጎሎን እንደሚያስመዘግብ በልበ ሙሉነት ነበር የተናገረው። አንድ ሺ ጎሎች ላይ መድረስ እፈልጋለው፣ ጉዳት ካላጋጠመ በስተቀር ይህ በቀሪ የእግር ኳስ ሕይወቴ የምፈልገው ስኬት ነው። ለቀሪ አንድ መቶ ጎሎች ሁለት ዓመታት ጠብቁ ሲል ተናግሮ ነበር። ነገር ግን እንኳን ሁለት ዓመት ስድስት ወራቶች እንኳን ያልፈጁበት ታታሪው ኮከብ አሁን ላይ ለአንድ ሺ ጎል ሰላሳ ሰባት ያህል ጎሎች ይቀሩታል።

ምን አይነት ጎል የማስቆጠር ሂደት ነው! የዚህ አስደናቂ ኮከብ ህልምን የማሳካት ፍላጎት በየትኛውስ የወደፊቱ ኮከብ ይተካ ይሆን? ክርስቲያኖ ሮናልዶ እዚህ ዓለም ላይ በእግር ኳስ ያላደረገው ነገር አልነበረም፣ የጀርመን ብሔራዊ ቡድንን ከማሸነፍ ውጪ፣ እሱንም አድርጎታል። ትናንት ምሽት በኔሽንስ ሊግ የፍጻሜ ጨዋታ የኮከቡ አገር ፖርቹጋል በታላቁ ሙኒክ ስታዲየም ጀርመንን ገጥማ ከጎል አይን አፋርነት አሁንም ባልተላቀቀው ክርስቲያኖ ሮናልዶ የአሸናፊነት ጎል ወደ ፍጻሜ ደርሳለች። እድሜው አርባ ዓመት ነው። ነገር ግን እግር ኳስን የሚጫወተው እንደ 20 ዓመት ታዳጊ ነው። እሱ በአሁኑ ሰዓት በ220 የብሔራዊ ቡድን ጨዋታዎች 137ኛ ጎል አንግሷል። በጥቅላላ በእግር ኳስ ሕይወቱ 937ኛ ጎሉንም አስቆጥሯል። እሱ ካለ ሌላ ክብረ ወሰን አለ። ይሄኛው ደግሞ የተለየ ነው። ይህም የክርስቲያኖ ሮናልዶ ከ30 ዓመት በኋላ ለፖርቹጋል ብሔራዊ ቡድን 85 ጎሎችን ማስቆጠሩ ነው። ይህ ማለት በንጽጽር የእሱን ያህል እንደዚህ ጎል ያስቆጠረ ተጫዋች አለመገኘቱ ነው። በዚህ አስገራሚ ተጫዋች የፖርቹጋል ብሔራዊ ቡድን ዋና አሰልጣኝ ሮቤርቶ ማርቲኔዝ ይህንን አሉ። እሱን በቃላት መግለጽ ከባድ ነው። እሱ የተሻለ ለመሆን እያንዳንዷን ቀን እንደ ጥሩ ጋጣሚ ይጠቀምባታል፤ ሲሉ መስክረውለታል። ላለፉት ሁለት ዓመታት ተኩል ለሳውዲ አረቢያው ክለብ አልናስር እየተጫወተ የሚገኘው ክርስቲያኖ ሮናልዶ በዚህ ክረምት መጨረሻ ኮንትራቱ ይጠናቀቃል። አሁን ላይ ትልቁ ጥያቄ ክርስቲያኖ ሮናልዶ አንድ ሺህ ግቦች ላይ መድረስ ይችላል ወይ ነው። ሮናልዶ እዚህ ላይ ለመድረስ 37 ያህል ጎሎች ማስቆጠር ይጠበቅበታል። ይህን ካደረገ የዓለማችን የመጀመሪያው አንድ ሺህ ጎሎች ያስቆጠረ እግር ኳሰኛ ይሆናል ይሆናል። ብራዚሊያኖቹ ፔሌና ሮማሪዮ ከዚህ ቀደም ከአንድ ሺህ በላይ ጎሎችን እንዳስቆጠሩ ቢነገርም ነገር ግን ሁለቱ ተጫዋቾች የወዳጅነት ጨዋታዎችን ጨምሮ ብዙ መደበኛ ያልሆኑ ጨዋታዎችን አድርገዋል ተብሏል።